ከትዕግስት ቤተሰብ አይደለችም ከአቤልም ቤተሰብ አይደለችም። በመሀል የተቀጠረች ናት። ነገሩ እንደዚህ ነው። ትዕግስት ከእንግሊዝ ሀገር ወደ ሀገር ሊሸኛት ሲል መጀመሪያ ነርስ ተቀጠረላት። ነርሷ እናት አባት ያጣች እናት አባት የሌላት ሁለት እህቶቿ የምታስተምር ነርስ ናት። ከእለታት አንድ ቀን ስራ ሂጂ ስመጣ ባለሀብቶች ቤት ፓርታይ የመስራለሁ ብላለች። ሂዳ የመጣች እንደዚህ ሁለት አመት የምሰሪው በሁለት ወር ደሞዝ የምታገኝበት ስራ እኛ ጋ አለ ስሪ ብሎ የሆነ ሰዎች ምታናገረኝ። ምን አይነት ስራ ነው? ብቻ የሆነች ሴት ናት፣ ተንከባከቢ፣ ያታለሽ ትሬት አደርጊ ያታለሽ፣ መድኒት መስራት ተሰጫታለሽ፣ እንጂ ሌላ ነገር ምንም ነገር የለውም። እንዴ ለህይወቴ ምንም ያሰጋኝ ነገር አድለውም። የሳቸው ጊዜ በምንም ተአምራሉኝ። እኔ በጣም አሳሰበኝ። እንዴት በሁለት ዓመት በሙሉ አኬም ቤተሰድች፣ የማላገኘው ብር በሁለት ወር በአንድ ወር እንዴት ላገኘው ይችላለሁ? ምን አይነት ነገር ቢሆን ነው፣ ምን አይነት ኬዝ ቢሆን ነው ብዬ ተጠራጠርኩኝ። ከዛ በኋላ ግን እህቶችም ስለማስተምር፣ እሺ ነገሩ ጀምርኮት ነገር ግን የእኛ ስራ ስጀምር ጊዜ ሙሉ በሙሉ ከሐኪም ቤት ስራው መልቀቅ አለብሽ። ምክንያቱም የእኛ ስራ ሁለት ወር በሙሉ እንደዚህ ፓርታ የምትሰሪው ስራ አይደለም። እዛ ቁጭ ብለሽ እሷ የምታኪማት ስራ ነው እንጂ ፓርታይም አይደለም። ስለዚህ ስራሽን መልቀቅ አለብሽ አሉኝ። አይ ስራ ያለቀው፣ ምክንያቱም ስራ የከለቀልኩት በስንት መከራ ለፍቼ ደክሜ ያገኘሁት ስራ ነው። ሁለት እህትማሞች ያሉብኝ፣ ሁለት እህትማሞችን ያስተመርኩኝ ነው። አይሆኑ ስራቸው ጊዜ፣ አይ እንግዲያውስ ስራሽን ማቆም አለብሽ አሉኝ። እሺ ያልኳቸው፣ ና ስራዬን አቆምኩኝ። መጀመሪያ ቀብድ ተከፈለኝ፣ ከዛ ና የተባልኩኝ ና ሄድኩኝ። ሴት ጊዜ የሄደችው የማን ቤት ነው ብሎ ሉኡል ጠየቃት። የማን ቤት ነው የሹ ስትባል ጊዜ የአቶ መኮንን እህት ቤት፣ በጣም ትልቅ ነው ቤቱ። እዛው ነው የሄድኩት አለች። ከዛ አስራ አምስት ቀን በሆኑ እዛ ጠበኳት አለች። ሶስት ቀን ካደርኩኝ በኋላ ወደ ቤቴ ልመለስ፣ ምንድን ነው ጉድ እኔ እህቶቼ አሉብኝ፣ ትናንሽ እህቶች ናቸው። ስለ ጊዜ አይሆንም ከገባሽ በኋላ አንድ የጨረሰሽ ነው ምትወጪው እንጂ መውጣት አይቻልም ተብዬ ተከለከልኩኛለች እሺ ብዬ ቁጫልኩኝ። ከዛ መጣች ተቀበልናት። ካሜራ እሷ የተቀመጠችበት ክፍል ሙሉውን ካሜራ ተደቀነ፣ ለዛውም ሪከርድ የሚያረግ ካሜራ አለች፣ ሪከርድ የሚያረግ ካሜራ አቶ መኮንን አሁን ማም ደውሎ ያወራኛል፣ አንዲች ነገር ትንፍሽ ብለሽ ከሷ ጋ ብታወሪ፣ የሆነ ነገር ብታወሪ፣ የሆነ ወሬ ብታስተላልፊ፣ የውይልክ እዛው ሬሳሽ ነው የሚወጣው ብሎ ያስፈራሩኝ ያለ በየጊዜ ጋርዶች ይመጣሉ አለ፣ ብዙ መከራ። ትዕግስት በጣም ትሁት፣ በጣም ጥሩ ልጅ ናት። እኔ ብዙ ባለ ሀብት ገብቻ ያለሁ ብዙ ሰዎች አክ ያለሁ ግን እንደ እሷ ትሁት ሰው አይችው ነው ማላቀው ነው ያለችው። በጣም ነው ያሳዘነችኝ፣ በጣም ከምላችሁ በላይ ነው ያሳዘነችኝ። እሺ ከዛ በኋላ አንድ ቀን መጣች። በቅ ማከም ጀመርኩኝ። መርፌ ይሰጣታል፣ ክኒን ይሰጣታል። ክኒን ሳይሰጣት በፊት በጣም ጥሩ ሆናታለች፣ ግን የሚሰጣት መድኃኒቶች ሰጣት ጊዜ የባሰባት የባሰባት ህመሟ የጨመረባት ህመም የሚባል ነገር የላት ማለች ሰው በሚባል ነገር ምንም ነገር የለባት፣ ግን መድኃኒቱ ነው በሽተኛ የሚያደርጋት አለች። ከዛ አንዳንዴ እስኪ መድኃኒቱ ይቅርባት ብዬ ስተው ጊዜ በካሜራ ለምዶ መድኃኒቱ ያሰጠሻት ሰአቱ ደርሰዋል እኮ ይሉኝ አለች። መድኃኒቱ ተሰጣት ጊዜ ያማታል፣ ትተኛለች፣ ራሷ ትስታለች፣ አታውቅም ነው ያለችው። አያቸት ሳያማት ሳያማት እንዲያማት ነው መድኃኒቱ የሚሰጣት የነበረው። ማደንዘዣ መድኃኒት ነው የሚሰጣት የነበረው። ትዕግስት የሚደርስላት ሰው ስለ የለ ምክንያቱም ወንድሟ ሽጠዋታል። ወንድሟ በአራት ሚሊዮን ብር ሸጠዋታል። ገብቷቸዋል። በእርግጥ በሱም ብዙም አልፈርድበትም ብዙም አልፈርድበትም። ግን ብሩክ ተቀብሎ ከወጣ በኋላ ለምንድው ለፖሊስ አላመለከተው? ለምንድነው ህግ ጋር ሂዶ እጅ ሰጥቶ እህቴን አድንኝ ብሎ ለምንድነው ያልዳ ነው? ለምን አልተናገረም? እህቷ ሸጣት በአራት ሚሊዮን ብር እህቱ ሸጠ። ከዛ በኋላ ብዙ ጊዜ መድኃኒት ልሰጣት አልሞክርም አለች። ምክንያቱም መድኃኒቱ የአባብሳባስ ስለሆነ ዛሬ ቀር ጊዜ ይደውላሉ። ለምን ሻትም ለምን? እሺ ይሄ በሙሉ ሲደረግ እቴቴ ታቅ ነበረ ወይ የአቤልና ታቅ ነበረ ወይ ወይስ የመኮንን ህ ታቅ ነበር? በደንብ ነው የምታቀዋለች። በደንብ በደንብ ታቃጠለች። እሷም ልክ እንደ ንሶ የምትቆጣጥረኛለች። እንዲ አልፎ አልፎ እስኪ ምዳን ልተው አሳዘነች። ምክንያቱም ለስነኝ ሚጎዳና የሚጠቅም መድኒት ጥንቅ ያቃለኋለች። የጎዳ ስለሆነ መድኒቱ ማቁም አለብኝ። ቤሳቆም ጊዜ አለምዶ መድኃኒቱ አልሰጥሻት ሰዓቱ ካልፏል ብላ ተቆጣጥራኝ። ሰዓት ስጫት ያየሁ ስጫት ብላ ነው የምሰጠኝ። ታቃለች ምን እንደምሰራ ምን እንደሚደረግ። ከካሜራ በላይ እሷ ናት የምትቆጣጥረኝ የነበረው። የመኮነን እህት ያው የአቤል እናት መሆኑ አታቅም። የመኮነን እህት በእያንዳንዱ ትጠይቃ ትቆጣጥረኛለች፣ መድኃኒቱ ጋር ሰጥሻት ብላ። ስለዚህ ሉኡል አሁን ምን እዚህ ምን ምን ይበል እኔ ይሄ ኬዝ ሙሉ በሙሉ ቢቶ ነው ባልኩኝ፣ በቃ ሙሉ በሙሉ ትቶት ቢወጣ ለምን፣ ከአቤል እናት ጋር በጣም ግጭት ውስጥ ነው የገባው። ምክንያቱም አቤል እናት ተቀርባ ስትጠየቅ እንዴት፣ ለምን ጠየቃችሁ? እኔ በዚህ እድሜ እንዲነገር አወራለሁ ወይ በዚህ እድሜ እንዲነገር አድርጋለሁ ወይ ትላለች። ከጀርባ ወደው የሚመጡ ሰዎች እሷ ናት እንደዚህ የምታደርገው እሷ እጇ አለበት፣ እሷ እንደዚህ ያደርግ። እሺ ማን ነው መናም ነው ልውል እኮ በመሀል ትንጠለጠለ ወይ ይሄ በእናቱ በኩል የሚመጡ ኬዞች በሆኑ ወደ አቤል ማዞርና ያለበት ሉኡል እንደኔ ይሄ የራሴ ሀሳብ ነው እኔ ሌሎቻችሁ ምን ቤተሰቦች የሉኡል ቤተሰቦች ምን እንደምትለው አላውቅም ነገር ግን ይሄ ኬዝ ሉኡል ሙሉ በሙሉ ቢተው ነው የምለው በቃ ሙሉ በሙሉ በእናቱ በኩል የሚመጣ ወደ አቤል ቢያዞረው ለምን በቃ ልጅና እናት እዛ ፊት ለፊት ይፋጠጡ ያለውን ነገር እዛ ያው በጣም ከባድ ነገር ነው እ እና እነዚህ ሰዎች ፈጥሮ ነው የሚያወሩት። እሺ ነርሷ ያስ የወንድሙ ያህቱ ሲል ነው ፈጥሮ አወራ እንበል። ግን የእቺ ተቀጥራ የመጣች ነርሷ የአቤል እናት በምን አውቃ፣ አኬዙ ምን ይሁን ወንጀል ይሁን ምን ይሁን ምንም የምታውቀው ነገር የለም፣ የምትተዋወቅ ነገር የለም። ስለዚህ የመኮነን እህታት ተቆጣጥራ ምሰጠኝ ነብረው ያለችው። እና ምን ጉድ ነው? ወዴት ነው ምንሄደው? ምንድ ነው የሚሉት? ምንስ ቢባል ይታመናል ይህ ነገር። ከዛ ሁለት ወር ከጨረስኩኝ በኋላ ስራሽን ጨርሰሻል፣ ከዚህ ቤት ለቀሽ መውጣት አለብሽ አሉኝ፣ አለች። ለቄ ልብሰን ይዤ ወጣሁኝ፣ ግን በጣም ከነከነኝ አለች። ለምን ትዕግስትን አላመማትም? ትዕግስት ነኛናት ምንም አይነት በሽታ የለባትም አለች። ግን በመድኃኒት ነው በሽታ የሚሰቡባት አለች። በመድኃኒት ነው ያደነዝዋት ለይታ እንዳታውቅ፣ ሰው እንዳትለይ፣ ከሰው ጋር እንዳታወራ፣ ምንም ነገር እንዳታስታውስ ነው የሚሰጣት መድኃኒት አለች። ስለዚህ እቺ ልጅ ቤተሰብ የላትም ይሆናል። ምናልባት እንደ እኔ ቤተሰቦች የሞቱባት ይሆናል የተጎዳች ትሆናለች ብዬ ተከታትዬ ብዙ ጊዜ ግቢያቸው ሄድኛለች። ዳዳ ኮንታቴዤ ሲሄድ ማንም የሚገባ የሚወጣ ሰው አጣኋለች። ሌላ ጊዜ ወንዶች ይመጣሉ ያዩና ሊከታተሉና ያዩዋታል። ምናምን ምናምን፣ ምን ሆና ይሆናል። ቤት ከገባሁኝ ችግር ይፈጠራል። እኔ አክሚያት የተሰጠኝ ገደብ ተጨርሼ ወጥቻለሁ። ምን ብዬ ከአንድ ሁለት ከሁለት ሶስት ቀን ሂጃ ያለሁ አለች። በአራተኛው ቀን ግን ሁለት ወጣቶች ይዘዋት ሲወጡ ሲሄዱ አየሁኝ አለች። ተከታተልኳቸው በላድ አለች። ተከታተልኳቸው የሆነ ቤት አስገቧት። ከዛ በኋላ ያዙኝ አለች። ተከታትያቸው ያዙኝ፣ ግን ሳይዙኝ በፊት መጀመሪያ ፖሊስ ጣቢያ ሄድኩኝ አለች። ፖሊስ ጣቢያ ሄድኩኝ፣ አመለከትኩኝ አንዲች ሴት መድኃኒት አትወስድ፣ በሽተኛ አይደለችም ግን በመድኃኒቱ የሚያደነዝዟት እስ እንደስተት ነው የሚያደርጓት። ስለዚህ ከባካችሁ ድረሱላት ቢያቸው፣ ፖሊሶች ቀጥ ብለው መጡ አለች። ቦታው ጠቁመው ማያቸው መጡ አለች። ከአቤል እናት ቤት አስወጥቷት ቀጥ ብለው መጥተው ገብተው ምን እንዳሏቸው፣ ምን እንደከፈሏቸው አላቅም። ከዛ በኋላ ፖሊሶቹ ትተወጡ ምንም ሳይሉ አለች። ትማናት ትዕግስትን ይዞ ሳይወጡ ምንም ሳይሉ ትተወጡ አለች። ብር ተከፍለዋቸው ነው እንጂ ዝም ብለ አይደለም አለች። ከዛ በኋላ በመኮንን ሰዎች ተደበደብኩኝ። አመት በሙሉ ያልጋ ቁራኛ ነው የሆንኩኝ ነው ያለችው። አሳዘነችኝ። እህቶቿ ነው የምታስተምረው፣ በቤት ክራ ያለባት ሁለት እህቶቿ ታስተምራለች። የእህቶቿ ምግብ እሷ ናት፣ የቤት ካ የምከፍለው እሷ ናት። ብዙ ነገር ያለባት የራሷ ወጪ አለ። አመት በሙሉ ያልጋ ቁራኛ ሆነች። የአቤላ ጎት ሰዎች ደበደቧት፣ በሽተኛ አደረጓት፣ አይምሮዋ እንድሰት አደረጓት፣ ሁሉ ነገር እንድትረሳ አደረጓት። ደፈረዋት። ይህ በሙሉ የመኮነ ሰዎች ለምን ተናገርሽ፣ ለምን ለፖሊስ ተናገርሽ ነው። ምን አገባሽ ተቀጠር ሰተሽ ነበረ፣ ስለ ትዕግስት ህይወት ምን አገባሽ ብለው ነው። ከድብደባ አልፎ መትፈር፣ በጣም ተጎዳች። ከዛ እህቶቿ ትምህርት አቋርጠው ሰርተው፣ ተመላላ ስራ ሰርተው ነው እህታቸው አሳክመው። ዛሬ በተራዋ እነሱን አሁን ስራ ከጀመርኩኝ ወር ሆኖን አለችው። መጀመሪያ የምሰራበት ሆስፒታል ነው መጀመሪያ ምስ በመሰራበት ሆስፒታል ገብቼ ተቀጥሬ እዛ ተቀጥሬ ነው መሰራው ምክንያቱም ያሱ ሰዎች በጣም ጉዱኝ በተለይ ተለይ የደፈሩኝ ጊዜ ተቀያይረው ስለደፈሩኝ በጣም ነው የተጎዳሁት ነው ያለችው ይሄ የሰው ህይወት አድናለሁ አለሆ ማለቷ ነው ፖሊስ ተብዬዎቹ ትተው በወጡበት እሷ ሰው አድናለሁ በማለት ተደፈረች ተጎዳች ሁለት እህቶቿ ከትምህርታቸው ተወገዱ ተዉት ትምህርታቸው ስራቸው ሰርተው እህታቸውን ማሳከም ጀመሩ ያው አሁንም ስራ የሰሩ ነው። ትምህርታቸው ሙሉ በሙሉ አቆሙ። ሁለት ምህቶች ተናናሿቸ ናቸው። እሺ፣ ከዛ በኋላ ደግሞ አመት አልገ ቋኛ ሆነች። ከተሻለኝ በኋላ አሁን ሄጄ አያት ነበረ ምናምን። እሷ ጋር የተቀጣጠረ ሰራተኛዋ ማንም ሰው እንዳይገባ ትእዛዝ ተሰጥተዋታል። ግን እኔ ያየኋት ምናምን አያት ነበረ። አሁን ግን ከዛ ጋር አወጧት ተብያለሁ። ግን ቦታውን አሳያቸዋለሁ ብላ ነው የተናገረችው። በጣም ነው ያሳዘነችኝ። ማለት እህቶች ያስተምራለሁ የሰውን ህይወት ተገዛለሁ ባለችበት እሷ በሽተኛ ውስጥ በሽተኛ እንድትሆን አድርጓት እንዳትንቀሳቀስ አደረጓት። እህቶቿ ትምህርት እንዲያቋረቡ ተደረገች። ያ ምንድን ነው የሰውን ህይወት ተገዛለሁ ማለት ነው። አሁን እዛ ጋ ለእውነት እደቆማለሁ እውነቱ ይውጣ ስላለ ነው ያ ቤልነት ያ ሁሉ የምትጨሁበት አንተ እንደ እነት አታየኝም። አንተ እንደዚህ አትለኝም። በጣም መኒ ላይ ክትትል ያድረክ ነው። በጣም መኒ ገ ጥያቄ ያበዛህ ነው። እሺ፣ የሚመጡ ነግራቶች በሆኑ ወደ ሱ ያመሩ ነው። ምን ይደረግ ያማ ወንድሟ እምጥታ ያለው ነገር ፍጥጥ አድርጋ ማውራት ወንድሟ ሊጋለጥ ካልፈለገች ኮ ወንድሟ በብዙ ወንጀል የተፈለገ ነው። ብዙ ወንጀል ሰርተዋል። ይሄ ብቻ አይደለም፣ ብዙ ወንጀል ሰርተዋል። የአንድ ሰው የሰራው ወንጀል ብቻ እሱ ያስጠይቀዋል። እንኳን ልጅ ከቤተሰቦቿ ነጥሎ ከሀገር ሳያስወጣት ሀገር አስቀምጦ እንግሊዝ አገር ነኝ ብላ ቤተሰቦቿ በሌላ ሰው በቪዲዮ እንድታወራ ማድረግ ከቤተሰብ ነጥሎ ቤተሰብ አለማየት ማድረግ አንድ ወንጀል እኮ ነው። ምክንያቱም እሷ ተገዳ ነው ታግታ ነው ያለችው። እሺ፣ ምንድ ነው የምትሉት? ምን ይሉታል ሰው በዚህ ልክ በዚህ ልክ ሰው ይጨክናል ዋ የአቤል እናት ያለው ውስጧ ላይ ያለው እውነት ለምን ደው ማታወጣው? ለምን አቤል ላይ ሉ ላይ ትጮሃለች? የው በአቤል ምክንያቱ እኮ ብዙ ሰው ጉዳት ተደርሶበታል፣ የሰው ሰው ሕይወት ጠፍተዋል። ይሄ ነገር ለምን ደው ቆም ብሎ ማያስቡት ለምንድ ነው? ብቻ የራሳቸው ደስታ ለምን ተነካ ሆኝ፣ ለምን እንደዚህ ሆንኩኝ ብሎ ይሄ የሰው ሕይወት መጥፋቱ የብሩክ ወንድም መሞቱ እኮ ባቤል ከዚህ እኮ ነው፣ በሌላ ኬዝ አይደለም፣ አይደል እንዴ? አንዳንዴ እንደ ሰው ቆም ብለን ስናስብ ነው እንጂ ብቻ የኔ መቸኝ ለምን ተነካሁኝ ማለት አግባብ አይደለም። እንደኔ እነዚህ የተጎዱ ሰዎችን ማሰብ አለብን። እነ ሰው እውነት ይውጣ፣ ለምን ሰው ይጎዳል፣ ለምን ሰው ይተገታል፣ ለምን ሰው ያልሆን ነገር ይሆናል ማለት ነው እንጂ ምንም የሚከፈላቸው ነገር እኮ የለም። ምንም የሚጠቅሙት ነገር የለም። ግን ሰው በመሆናቸው ነው የሰውን ህይወት የሚያሳዝናቸው። ግን አንዳንዳችን ለምን ይሄ ነገር ምን አገባን፣ ለምን ይናገራሉ፣ ለምን ምስጢር ይወጣ፣ ለምን ተናገሩኝ ተብሎ የያዙን ሊቀቁኝ ማለት እኳ አግባብ አደለም። ልክ እነሱም ሰው ናቸው እንደኛ